በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዞራ መጋቢት መጋቢት ሰላሳ ቅዱስ ገብርኤል ሊቀ መላእክት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 30 በዚች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ስለ ልልና በከበረ መላክ፣ ለቅዱስ ገብርኤል ወልደ እግዚአብሔርን ሰው የመሆኑ ዜና ለምትወልደው ለድንግል ማርያም እንዲያበስራት የተገባው ስለሆነ በአሉልና ክብር ይገባል። ስለዚህ በዚች በከበረች ታላቅ ጸጋ በዚህ መላክ እጅ እግዚአብሔር ይቅር ብሎናልና ፈጽሞ ልናከብረው ይገባናል። እሱም ደግሞ ስለ ክርስቶስ መምጣትና ለዓለም ድነትን መገደሉን ለኢየሩሳሌምም መዳኛዋ መሆኑን ስለ ወገኖቹ ከምርኮ መመለስ ሲጸልይ ለዳንኤል የነገሩ ሱባዔዎችንም የወሰነለትና በሰዋዮቹም መጨረሻ ንጹሐን የሚነጹበት የክብር ባለቤት ክርስቶስ ይመጣል፣ ይገሉታልም፣ ለኢየሩሳሌም መዳኛዋ ይሆንላታል ያለው ይህ መልአክ ነው። ከዚያ በኋላም ለእስራኤል ልጆች የሚደረጉ መሥዋዕቶችንና ቁርባኖችን ይሻራሉ። የክብር ባለቤት ጌታችን ስለ ዓለሙ ሁሉ ድህነት ለመቤታችን ለቅድስት ድንግል ማርያም ከእርሷ መወለዱን ይነግራት ዘንድ የተገባው አድርጎታልና፣ ስለዚህ ሁልጊዜ በዓሉን መታሰቢያ ልናደርገው ይገባናል። ጌታ ከጠላታችን ሰይጣን እጅ ያድነን ዘንድ ስለ እኛ እንዲማልድ በበጎ ስራ ሁሉ እንዲረዳን እንለምነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለገብርኤል ዘተፈኖ ምልኡድን ዘዜና ወልዱ ይጸውር ሃበ ማርያም ድንግለ ለዝንቱ ዜናዊ መላክ ኃይል በዛቲ ዕለት ከመይት ገበር በዓል መምህራን አዘዙ። ወሰሩ በቃል ቅዱስ ሶምሶን መስፍነ እስራኤል በዚችም ዕለት ደግሞ ከእስራኤል ልጆች መሳፍንት አንዱ ሶምሶን መታሰቢያው ነው። የዚህም ጻድቅ የአባቱ ስም ማኑሄ ይባላል፣ ከነገደ ዳን ነው። እናቱም መካን ነበረች። የእግዚአብሔርም መላክ ወደ እሷ መጥቶ ከእርሷ ልጅ መወለዱን ነገራት። የወይን ጠጅ መ ከማር ጠጅ ከመጠጣት ለመሥዋዕት የማይሆን ርኩስ የሆነውን ሁሉ ከመብላት እንድትጠነቀቅ አዘዛት። ያም ህፃን ከእናቱ ማህፀን ከተወለደ ጀምሮ ለእግዚአብሔር የተለየ ገንዘቡ ነውና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከፋውያን እጅ ሊያድናቸው ይጀምራል አላት። እግዚአብሔር መልአክም ያላትን ለባሏ በነገረችው ጊዜ ያንም መልአክ ያሳየው ዘንድ እርሱም ወደ እግዚአብሔር ለመነ፣ ልመና አሁንም ሰማው። የእግዚአብሔር መልአክ ተገልጦለት ለሚስቱ ያዘዝኳትን እንድትጠነቀቅ ዘዛት አለው። ከዚያም በኋላ ጸንሳ ይህን ጻድቅ ሰው ወለደችው። እግዚአብሔርም ባረከው። የእግዚአብሔርም መንፈስ ረድየት አድሮበት ከኃይል ጋር ተወለደ። ህፃኑም ሕፃኑም አድጎ ጎለመሰ። በአንዲት እለትም ዕለትም አንበሳ ሊበላው በእርሱ ላይ ተነሳ። እግዚአብሔር መንፈስ አደረበትና የፍየል ጠቦትን አንስተው እንዲጥሩ አንስቶ ጣለው፣ በእጁም ውስጥ እንደ ኢምንት ሆኖ ገደለው። ሁለተኛም ስለሚስቱ በተቆጣ ጊዜ ሶምሶን ሄደ በሩጫ ሦስት መቶ ቀበሮችን የያዘ ችቦ አምጥቶ በጅራታቸው አሰረ። በሁለቱም ጅራቶቻቸው መካከል አንድ አንድ ችቦ አደረገ። በዚያም ችቦ እሳትን አቀጣጥሮ ወደ ኢሎፍላውያን አዝመራ ሰደዳቸው። የታጨደውን ክምርና እሸቱን ነዶውንም ይዘ የዘይቱንና የወይኑንም ቦታዎች አቃጠሉ። ሊጣሉትም በተነሱበት ጊዜ ጭንጭናቸውን ሰበራቸው። ብርቱ ሰልፍም ተደርጎ ብዙ ሰዎችን ገደል ወርዶን በዋሻ ውስጥ ተቀመጠ። ስለዚህም ሚሎፍላውያን ወደ ይሁዳ ዘምተው የአህያ መንጋጋ በአለበት ሰፈሩ። የይሁዳም ሰዎች ሁሉ ወደ እኛ ለምን ዘመታችሁ? አሏቸው። ሚሎፍላውያንም ሶምሶንን እናስረው ዘንድ እንዳደረገብንም እናደርግበት ዘንድ መጣን አሉ። ከይሁዳም ሦስት ሺህ ሰዎች በኤጣም ወዳለች ዋሻ ወርደው ሶምሶንን ሚሎፍላውያን እንዲገዙን አታውቅምን? በእኛ ለምን እንዲህ ያደረግ አሉት። ሶምሶንም በእናንተ እንዳደረጉባችሁ እኔም በእነሳቸው እንደነዚያ አደረግሁባቸው አላቸው። አስረን ለኢሎፍላውያን ልንሰጥህ መጣን አሉት። ሶምሶን እናንተ እንዳትገሉኝ ማሉልኝ፣ ለእነሱ አሳልፋችሁ ስጡኝ፣ እናንተ ግን እኔን በጠብ አትገናኙኝ አላቸው። እነሱም አሉለት። በሁለት አዲስ ገመድ አስረው ከዚያች ዋሻ አወጡት፣ አሳልፈውም ሰጡት። ኢሎፍላውያንም ደነፉ፣ ሊቀበሉትም ሮጡ። የእግዚአብሔር መንፈስ ረዴት ዘዴ የታደረበት በክንዱ ያሉ ገመዶች ገለባ እሳት በበላው ጊዜ እንዲያርርቁም ትር አሉ። ከእስራቱም ከክንዱ ተፈታለት። የአህያ መንጋጋ አጥንት በጎዳና ወድቆ አገኘ። እጁን ዝቅ አድርጎ አነሳት። በዚያችም ሺህ ሰዎችን ገደለባት። ከዚህ በኋላ ውሃውን እጅግ ተጠማ። ወደ እግዚአብሔርም ጮህ፣ ይህን ታላቅ ድህነት በእኔ በባሪያ እጅ አደረግህ። አሁን ግን በውሃ ጥም እሞታለሁ፣ በእነዚህም በቆላፋን እጅ እወድቃለሁ አለ። እግዚአብሔርም ከዚያች አህያ መንጋጋ ውሃን አፈለቀለት። ያንንም ጠጥቶ ነፍሱ ተመለሰችለት። እስራኤልንም ሀያ ዓመት አስተዳደራቸው። ከዚህ በኋላ ሶምሶን ከዚያ ተነስቶ ወደ ጋዛ ሄደ። በዚያም ሚስት አግብቶ ተቀመጠ። ለጋዛም ሰዎች ሶምሶን ወደዚህ መጣ ብሎ ነገሩ፣ መጣ ብለው ነገሯቸው። በከተማውም በር መላል ሌሊቱ ሁሉ ከበው ሲጠብቁት አደሩ። ሌሊቱን ሁሉ ስንጠብቀው አደር ንጠዋት እንግደለው እንግደለው አሉ። ሶምሶንም እስከ ሌሊቱ ኩሌታ ተኛ። ከዚያም በኋላ ተነስቶ በከተማ በር ያሉ የመጠበቂያውን ደጃፍ ሁለቱን የመቃን መድረኮች ያዘ ከሰዎቹ ሁሉ ጋራ በትከሻው ተሸክሞ በኬብሮን አንጻር ወዳለ ተራራ አውጥቶ በዚያ ጣላቸው። ከዚህ በኋላ በሶራህ ወንዝ አጠገብ የምትኖር ሴትን ወደደ። ስሟም ደሊላ ነው። እርሷንም አግብቶ በዚያ ተቀምጠ የሎፍሊ ሹማምንትም ወደ እርሷ ወጥተው አታሊልን አታልልን በምን እንደሆነ በምንም እንድንችለውና እናደክመው ዘንድ በምን እንድናስረው ወቂ እኛ ሺህ ሰዎች ሺ ብር እንሰጥሻለን፣ አሏት። ደዲላም ሶሙሰንን ኃይልህ ጽኑ መሆኑ በምን እንደሆነ ንገረ በምንስ ቢያስሩት ደክማላ፣ አለችው። ሶሙሰን ምስት ጊዜ ሸነገል። አደ ሌላም እወድሻለሁ፣ ልቤም ከአንቺ ጋራ ነው። ለምን ትለኛለ ነው ስትሸነግለኝ፣ ይህ ሶስተኛ ነው። የኃይልህ ጽኑ መሆኑ በምን እንደሆነ አልነገረኝም አለችው። ከዚህ በኋላ መላ ሌሊቱን በነገር ባደከመችው ጊዜ ልሙት ብሎ እስቲበሳጭ ድረስ ዘበዘበችው። በልቡ ያለውን ሁሉ ነገራት። እኔ ለእግዚአብሔር የስለት ልጅ ነኝና ከእናቴ ማይፀን ከተወደርኩ ጀምሮ ምላጭ ራሴን አልነካኝም። ጠጉሬን ከላጫችሁኝ፣ ከተላጨው ሀይዴ ተለይቶኝ እደክማለሁ፣ ከሰውም እንዳንዱ እሆናለሁ አላት። የልቡን ሁሉ ጠላት፣ ባወቀች ጊዜ በጭኖቿ መካከል አስተኝታ ሲያንቀላፋ ጠጉር ቆራጭ ጠቀሰች። ሰባቱንም የራሱን ብርጉዶች ቆርጣ ጠጉሩን ላጨች። እርሱም ይደክም ጀመር፣ ኃይልም ተነሳው። ኤሎፍላውያንም ይዘው ሁለት ዓይኖቹን አወጡት። ወደ ጋዛም አውርደው በእግር ብረት አሰሩት። በግዞትም ሆኖ እህልን ይፈጭ ነበር። ከዚህ በኋላ የኤሎፍላ አለቆች ለጣዖቶቻቸው መሳይት ሊሰዉ ተሰበሰቡ። ሕዝቡም በአዩት ጊዜ ጣዖታቸውን አመሰገኑት። ሀገራችንን ያጠፋት ሬሳዎቻችንን ያበዛ ጠላታችንን በእጃችን ጣለው አሉ። ከዚህ በኋላ በልተው ጠጥተው ደስ ባላቸው ጊዜ በፊታችን ይጫወት ዘንድ ሶምሶኑን ከግዞት ቤት ጥሩት አሉ። ጠርተው አምጥተውም ተዘባበቱበት። በሁለት ምሰሶች መካከል አቆሙት። ሶምሶንም የሚመራውን ብላቴና አሳርፈኝ፣ ይህ ቤት የቆመባቸው ምሰሶችንም አስጨብጠኝ፣ ወደ እነሳቸውም አስጠጋኛለሁ። ያም የሚመራው ብላቴና እንዳለው አደረግለት። በዚያ ቤት ወንዶችም ሴቶችም መልተው ነበር። የኢሎፍሊ ሹማምንትም ሁሉ በዚያ በሰገነት ነበሩ። ሶምሶን ሲጫወቱ ያዩት ዘንድ የተሰበሰቡ ወንዶችም ሴቶችም ሦስት ሺህ የሆኑ ነበር። ሶምሶንም ወደ ዚያር ጮኸ፣ አቤቱ አቤቱ አስበኝ፣ አንዲት ነገርንም አድምጠኝ። እንግዲህ ስለ ሁለቱ ዓይኖች ፈንታ ከኢሎፍላውያን አንዲት በቀልል ልመልስ አለ። ሶምሶንም ያ ቤት በላያቸው የተደገፈባቸው በመካከል ያሉ እነዚያን ሁለት ምሰሶች ያዛቸው፣ አንዲቱን በቀኝ አንዲቱን በግራ ይዞ ገፋቸው። ሶምሶንም ሰውነት ከኢሎፍሊ ሰዎች ጋር ትሙት ብሎ በኃይሉ ነቀነቃቸው። ያም ቤት በውስጡ ባሉ በሕዝቡ ላይና በኢሎፍሊ ሹማምንት ላይ ወደቀባቸው። የሞቱትም እንዲሁ እንዲሆኑ ሶምሶን መስዋን በሕይወቱ ሳለ ከገደላቸው ሲሞት የገደላቸው በዙ። የአባቱ ወገኖች ሁሉና ወንድሞቹ ወርደው በድኑን አነሱ። ወስደውም በአባቱ በማኑሄ መቃብር የቀበሩት። የፈጣሪው ቸርነት ከኛ ጋራ ለዘላለሙ ትኑር አሜን። አርኬ ሰላም ለሶ አዝራዊየ ዘተሰሜ ኢተቀርፀ ስእርቶ ወይ ተላፀየ መፍቅደ ስጋሁ ረከበ በጊዜ ሃለየ እማፈ አንበሳ ፀቃወኣ መአር ሴሰየ የሰየ ወመንሰካ አድግ ካይበ ዘይሰቲ ማየ በዚችም ቀን ደግሞ የያይቆብ ግሙድ የስጋው ፍልሰት ያይቆብ ዘግሙድ የስጋው ፍልሰት የሆነበት ነው። እንሆ ገርሉን ግን ህዳር 27 ቀን ጽፈናል። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። አርኬ ሰላም ለፍልሰ ሥጋ ከእምድረተ መትረ ሪሳ እምብሄረ ፋርስ ሀገረ ብንሳ ያይቆብ ግሙድ ለሃበ ክሌ ሰላሳ አስግረኒ በጸሎትከ ለባሕረ ዓለም እምከርሳ ከመያስግሩ ኖትያት

በአካል በስም በግብር ሶስት በባሕሪ በስልጣን አንድ በሆነ እግዚአብሔር እርዳታ በመጋቢት ወር የሚነበበው ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። መጋቢት 30 መጥምቀ መለኮት ቅዱስ ዮሐንስ አባቱ ዘካርያስ፣ እናቱ ኤልሳቤጥ በጋብቻቸው ውስጥ እግዚአብሔርን የሚፈሩ ነቀፌታ፣ የሌለባቸው ጻድቃን የነበሩ ነገር ግን ለብዙ ዘመን ባለመውለዷ ምክንያት ኤልሳቤጥ ነቀፌታ የነበረባት። ዘካርያስ በቤተ መቅደስ ሆኖ ማይጠንቱን መሥዋዕቱን ሲያቀርብ፣ እሷ ደግሞ ስትጸልይ የእግዚአብሔር መልአክ ቅዱስ ገብርኤል መጣና ኤልሳቤጥ ትጸንሳለች፣ ወንድ ልጅም ተወልዳለች፣ ስሙንም ዮሐንስ ትሉታላችሁ። ዮሐንስ ማለት ፍስሐ ውሐሴት ማለት ነው። የብሉይ ኪዳን መሸጋገሪያ የአዲስ ኪዳን መጀመሪያ የእግዚአብሔር የአምላኩ መንገድ ጠራጊ ሰማዕት፣ ነቢይ፣ አጥማቂ፣ መለኮት፣ ባህታዊ፣ ድንግል፣ ካህን የሆነ አንድ ሲሆን ሰባት ሀብት ያለው ልጅ ትወልዳላችሁ። ሲጸነስ የአባቱን አፍ ይዘጋል፣ ሲወለድ የአባቱን አፍ ይከፍታል። ሲወለድ የእናት አባቱን ቤት በበረከት ይሞላል። ነቢይ ነው የሚል በቅዱስ ገብርኤል ተነግሯት ለቅዱስ ዘካሪያስ ኤልሳቤጥም ግንሞት መስከረም 26 ቀን ጸነሰችው፣ ግን ሰኔ 30 ቀን ወለደችው። ስለዚህ በየወሩ በ30 በ30 መጥምቀ መለኮት ቅዱስ ዮሐንስ አጥማቂ መለኮት ነቢየ እግዚአብሔር ይልቁንም እነሱ ውስጥ መቀርበት መንግስት እግዚአብሔር የእግዚአብሔር መንግስት ቀርባለች ብሎ የአምላኩን መንገድ ያስተካከለ ነቢይ ነውና፣ እኛም ሰውነታችን ለእግዚአብሔር አስተካክለን እግዚአብሔር ሁላችንንም ይቅር እንዲለን የአምላካችን እግዚአብሔር መልካም ፈቃ ፈቃዱ ይሆንልን። ቅዱስ ገብርኤል ሊቀ መላእክት እመቤታችን ያበሰረበት መታሰቢያ፣ ቅዱስ ሶምሶን መስፈነ እስራኤል፣ ቅዱስ ያዕቆብ ዘግሙድ ፍልሰቱ፣ ቅዱስ ዮሐንስ ዘአክሱም ድርሳነ ሚካኤልን መጽሐፉ የሚነገርለት አባት፣ እግዚአብሔር ውሃውን ከሶስት ከፈለው ጠፈርንም ጠፈር አደረገ። መጋቢት ወር እግዚአብሔር አምላክ ዓለምን የፈጠረበት፣ እግዚአብሔር አምላክ ዓለምን ያዳነበት፣ እግዚአብሔር አምላክ ዕለተ ምጽአት ተውሎ ዓለምን የሚወስድበት፣ እግዚአብሔር አምላክ ሞትን ድል አድርጎ የተነሳበት የትንሣኤው እነዚህ ሁሉ የታዩበት ታላቅ ወር ነውና የመጋቢት ወርን አነሳስቶ ላስጀመረን አስጀምሮ ላስፈጸመን ክብርና ምስጋና ለስሙህን። ወራዊ በዓላት ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ማርቆስ ዘአንበሳ ሐዋርያ አራት ወንጌላዊ ያል አንዱ አባ ሳሉሲ ክቡር፣ ቅዱስ ጎርጎርዮስ ነባቢ መለኮት፣ ቅዱስ ሶፊያ ሰማይት በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረ የነበረው ሰው ገብርኤል እነሆ እየበረረ መጣ።

ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እሙ ለአምላክ ግዝእትነ መድኃኒትነ ስብሐት ለመስቀለ ክርስቶስ መድኃኒትነ ኃይልነ ወጸወንነ አነሳስቶ ያስጀመረን አስጀምሮ ያስፈጸመን ለአምላካችን ክብር ምስጋና ይድረሰው። አሜን።